በመጠየቅ ነበረ አሁን የመጠየቅህን ጥያቄዎች ባለፈው በነገርኩ መልኩ እንድትመልስልኝ ማለት ማወቅ እየፈለጉ ለሚያውቁ ልጆች እንድትመልስልኝ ይፈልጋሉ ረሱል አርባ አርባ ዓመት ሲሆናቸው አይደለ ጅብሪል ቁርአንን ያገራላቸው ከዛ በፊት እምነታቸው ምን ነበረ ሁለተኛ ደግሞ የረሱል እናትና አባት እምነታቸው ምን ነበረ? ቁርሃን ላይ የአላህ ቃል አይጠፋም ይላል። አንድ ምዕራፍ ምዕራፍ በክርስትናው ከክርስትና እምነት የሆነ ሰው አንድ ሰው ከቁርሃን ላይ አንድ ምዕራፍ ፍየሉ የበላችው አለ። ያ ምንድን ነው የሚለው? የቁርሃን ቃል አይጠፋም የሚል ከሆነ ያቺ ፍየሉ የበላችው ገጽ ምንድን ነው የሚለው? ስለዚህ ቁርሃን ላይ የጎደለ ገጽ አለ ይባላል። ይሄ ነገር እንዴት ነው? እሺ የመጀመሪያው ጥያቄ ምንድን ነው? መልአኩ ጅብሪል አለይሂ ሰላም ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መልአኩታይ ራይን ይዞላቸው የመጣው ወይም ነብይነት ማረጋቸውን አብሳሪው መልአክ መልአኩ ገብርኤል ያበሰራቸው በ40 ዓመታቸው ነው። ትክክል ነው። ከዚያ በፊት ታዲያ እምነታቸው ምን ነበር የሚል ነው ጥያቄ ውስጥ ነው። ለምን ከተባለ ከእምነት ጋር የሚገናኝ ነገር አይደለም እሱ። የዛኔ ቃሉ ሲመጣላቸው ጊዜ ነበር እምነትን ያገኙት ማለት አይደለም። ከዚያ በፊት እምነታቸው እንዳለ ነው። ቃሉ መምጣት የጀመረው መቼ ነው ከሆነ፣ ጥያቄው በአርባ ዓመታቸው ነው። ታቸው አንዳራል ዐብደላህ ብን አባስ እንደተናገረው ነ ቢአን ነቢ ሰለላሁ ዐለይሂ ወሰለም ወሁወ ኢብኑ አርበዒነ ሰነ ተናለ ነቢ ሰለላሁ ዐለይሂ ወሰለም የነብይነት ማዕረግን የተሰጡት በአርባ ዓመታቸው ነው ይላል። እያቸው ትእዛዙን የመጣላቸው ከዚያ በኋላ ነው። ነገር ግን ከዚያ በፊት እምነታቸው ምን ነበር ከተባለ አንዱን አምላክ ያ ማለት ሙስሊም ነበሩ ማለት ነው። እናታችን አይሻ ስትናገር

ገብታቸው ስለዚህ፣ ነቢያችን ሰለላሁ አለይሂ ወሰለም ከልጅነታቸው ጀምሮ ጅብሪል አለይሂ ሰላም። ሌላው ነገር በአርባ ዓመታቸው ጊዜ ነው የመጣላቸው ወይ ከተባለ በአርባ ዓመታቸው ይዞላቸው የመጣው የነብይነትን ብስራትና ቁርአንን ማምጣት የጀመረበት ጊዜ ነው። ከዛ በፊት ጅብሪል ያውቃቸዋል ወይ? እርሳቸውን እንክብካቤ አድርጎላቸዋል ወይ? አዎ፣ ነቢያችን ሰለላሁ አለይሂ ወሰለም ገና የሶስት ዓመት የአራት ዓመት ህፃን ልጅ ጨቅላ ሳሉ ነው ጅብሪል ከእርሳቸው ጋር እየመጣ እንክብካቤን ማድረግ የጀመረው። ከምን ከተባለ ማንኛውም ሰይጣን በሰዎች ላይ ሊያደርሰው የሚችለውን ሀጢያትንና ክህደትን እርሳቸው እንዳያደርጉ ጥበቃ አድርጎላቸው አላህ ስብሃነወተዓላ ጅብርኤልን ልኮት ሀዲ ላይ ቡሀሪና ሙስሊም ላይ የተዘገበ ሀዲት ነው። መልአኩ ጅብርኤል አለይህሰላም ነብዩ ሰለላሁ አለይህወሰለም ገና ህፃን ልጅ እያሉ ከህፃናቶች ጋር እየተጫወቱ እያሉ መጣ። ጅብርኤል አለይህሰላም መጣ። ከዚያም ነቢያችን ሰለላሁ አለይህወሰለምን አስተኛቸው መሬት ላይ

ሰይጣን በሰው ልጆች ላይ ደርሻለሁ አይደለ ያ ምንድነው ወደ ኃጢአት የመወስወስና ኃጢአት የማስገባት ክህደትና ኃጢአትን የማስደረግ ያ ነገር ከአንተ ላይ ገና ከዚህ ከጨቅላ እድሜህ ላይ ተነስቶልሃል። የሰይጣን ድርሻ በአንተ ላይ ሊኖሩ የሚችለው ይሄ ነበር፣ ያውና አንስችላለሁ አለባል መላኩ ገብርኤል። ስለዚህ ነቢይ ሰለላሁ አለይሂ ወሰለም ከልጅነት እድሜያቸው ጀምሮ እስኪ ሞቱ ድረስ ኃጢአትን ምንም አይነት ሰይጣን ሊያስደረጋቸው አልቻለም፣ ክህደትንም ሆነ ማንኛንም ኃጢአት

ሌላኛው ጥያቄ ደግሞ ነቢዩ መሐመድ የነቢዩ መሐመድ እናትና አባት እምነታቸው ምን ነበረ? እስልምና የመጀመሪያው እምነት ከሆኑ የነቢዩ መሐመድ እናትና አባት እምነታቸው ምን ነበር? የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እናትና አባት እምነታቸው ምን ነበር ከተባለ አንደኛ፣ የመካ ሰዎችን በጥቅሉ አላህ ሱብሓነሁ ወተዓላ በአንዱ አላህ የሚያምኑ እንደሆኑ ገልጻቸዋል። ከምን አንጻር ከተባለ እንደ ተውሒድ ሩቡብያ ሰማይ ማን የፈጠረው? አላህ እንደሆነ ያምናሉ። ምድርን ማን የፈጠረው? አላህ ነው። ማን ነው ወደዚህ ዓለም ያመጣን? አላህ ነው። ህይወት የሰጠን ማን ነው? አላህ ነው። የሚገድልን ማን ነው? አላህ ነው። ይሄን ሁሉ ከአላህ ውጭ ሌላ ማንም እንደማያደርግ ያምናሉ። ማን ከተባለ እንዳለ የመካ ሰዎች ሁላቸው ከማን ነው ይሄን ያገኙት ከተባለ ከኢብራሂምና ከእስማዒል ዐለይሂ ሰላም ከሁለቱ ማስረጃ ወለኢን ሰአልተሁም መን ኸለቀ ሰማዋት ወል አርድ ለየቁሉነ አላህ ሙሐመድ ሆይ እነዚህ ህዝቦችህን ሰማይና ምድር ማን የፈጠረው ብትላቸው አላህ ነው ይሉሃል። አ አያቸው አለ። ታዲያ ችግራቸው ምን ነበር ከተባለ ከአላህ ውጭ ሌላ አካል እንዳማላጅ አድርገ ይይዙ ነበር። አየሽ፣ ምን ይላሉ መሰለሽ የመካ ሰዎች፣ ሰማይ ምድርን የፈጠረ ሁሉን ያስገኛ አንድ አምላክ ብቻ ነው ብላ፣ ነገር ግን እኛ ኃጢአተኛ ነን ይላሉ። ተመልከቱ። ስለዚህ ኃጢአተኛ ስለሆን ወደ አምላክ ዘንድ ለመቅረብ አንችልም። እኛ ደካሞች ነን። ታዲያስ ከኃጢአት ንጹህ የሆኑ መካከለኛ አማላጆች ያስፈልጉናል አሉ። ከታዲያስ፣ መላእክቶችን መረጡ። ጻድቅና ቅዱስ ናቸው ብለው የሚያምኗቸውን አካሎች መረጡ ከሰዎች። እነዚህ ያማለዱናል ብለው ያዟቸው። ይሄን ያደረጉት ልክ ዛሬ ክርስትና ያለችበት መንገድ ማለት ነው አለ። አንድ አምላክ ጻድቅ አምላክ አለ ብለው ያምናሉ። እኛ ደግሞ ኃጢአት እኛለ፣ ኃጢአት ወደ ዓለም ገብቷል በአንዱ አዳም ምክንያት። ስለዚህ ሁሉም ኃጢአትን አድርገዋል ብለ ያምናሉ አለ። ከዚያስ፣ ስለዚህ በመካከላችን ደግሞ አማላጅ ያስፈልገናል ኢየሱስን የሚያዙ እነ ገብርኤል እነ ሚካኤል እነ ማርያም እያሉ እነዚህን ቆጠሯቸው። በዚህ ነገር ላይ የነበሩ የመካከሪያኖች። የሚገርመው ግን እነዚህ ሰዎች የሚለያቸው ነገር ምንድን ነው? ይሄን የሚያደርጉት በምቾት ጊዜያቸው ነው። በጭንቅ ጊዜያቸው በምንም ተአምር ከአላህ ሌላን አካል አይጠሩም ነበር። ፈኢዛ ረኪቡ ፊል ፉልክ ደዐዉላሀ ሙኽሊሲነ ለሁድ ዲን ፈለማ ነጃሁም ኢለል በርሪ ኢዛሁም ዩሽሪኩን በመርከብ ላይ በሚሳፈሩ ጊዜና ማዕበል በሚመጣባቸው ጊዜ እኔን አላህን በብቸኝነት ይጠሩኛል፣ አለ ያ አላህን፣ ተድረሱልን ይላሉ። ልክ ሲወርዱ ጊዜ ደግሞ ያጋራሉ በአላህ ላይ እያቸው እና ስለዚህ፣ እንደዚህ አይነት እሱ አንዴ ለቆርጥ ሶሪ የግርስ ሀገር አንዴ ልጨርስ ይቀጥላል። ከዚያ በኋላ ግን እነዚህ የነቢ ስለ ላ ሰላም እናትና አባት በዚህ መንገድ ላይ ናቸው ብሎ በግልጽ ስማቸው ተጠቅሶ እንዲህ የተነገረ ነገር የለም። ስለ እርሳቸው ያለውን ነገር ልንገራቸው ስለ ነቢ ስለ ላ ሰላም ለምናት እና አባት የተነገረው በጥቅል። አሁን የነገርኳቸው የመካ ሰዎች እምነታቸው ይህ ነበር። ስለ ነቢዩ ስለ ላሁ ለ ሰለም እናትና አባት በተመለከተ አዳምቱ አንደኛ ልታውቁ የሚገባው ነገር ምንድን ነው? አንድ ነቢይ እናቱ ወይንም አባቱ ወይንም አጎቱ ወይንም አያቱ የገሀነም ቢሆኑ ያን ነቢይ ነቢይነትን የሚያስተች ነገር አለ? የለም። ያቸው አለ። ያን ነቢይ የሚያስተች ነገር የለም። አብርሃም አባቱ ከሀዲ እንደሆነ በቁራ ላይ ተገልጿል ጣዖት አምላኪ ነበር ነገር ግን አብርሃምን የጎዳ ነገር አለ ነብይነቱን የሚያስተቸው ነገር አለ ላ የለም በፍጹም የሎጥ ሚስት ከሀዲ ነበረች የሚያስጎዳት ነገር አለ ሎጥን የሚነካው ነገር አለ ላ የለም የኖህ ዐለይሂ ሰላም ልጁ ሚስቱ ከሀዲ ነበር

ዝማነ ስለብ ሰለ ላሁ ዐለይሂ ወሰለም አይና ቢያላችሁ፣ ይሄን አስመልክቶ ነው አንድ አንቀጽ የመጣ የቁርአን አንቀጽ። ያ ይሁን ለዲና አብሩ ላ፣ እናንተ ያመናችሁ ሰዎች ሆይ ቢመለስላችሁ ልትከፉባቸው የምትችሏቸውን አንዳንድ ጥያቄዎች አጠይቁ ተባሉ። ስለምንዳን መጠየቅ እየከለከለ ነው ላ፣ አይደለም ይሄ ሰው ቢመለስለት የሚከፋው የሆነ ጥያቄ ነው፣ አይጠቅመውም፣ አይጎዳውም። የአባቱ ግን ሲመለስለት ጊዜ አዘነና፣ ሰው የሄደ ንብ ስ ላ ስለም ማለት ይህን ሰው አይነ አቢ አላቸው። አባቴ የት ነው እያልኩ እኮ ነው አላቸው። አቢ ዋ አቡከ ፊ ናር አሉት። አባቴ አባትህ የእሳት ናቸው ብለው ነገሩት። ያቸው ታዲያ ምን ማለት ነው እዚህ ቦታ ላይ ከተባለ፣ እንደ ኢስላም አባት የሚለውን አንድ ለወላጅ አባት ይሰጠዋል። ሁለተኛ ደግሞ ለአጎት አባት ተብሎ ይጠራል። አጎት አባት ተብሎ እንደሚጠራ ማስረጃ ለ አለ አጎት አባት ተብሎ ይጠራል እስማኤል ለያዕቆብ ልጆች ምናቸው ነው አጎታቸው ነው አይደለም? አጎታቸው ነው ነገር ግን አባታችን እያሉ ይጠሩታል በቁርአን ላይ የቱ ጋር ከተባለ ሱረት አልበቀራ ላይ አም ኩንቱም ሹሃዳ ኢዝ ሐደረ ያዕቁብ ልመውት እዝ ቃለ ሊበኒህ ማ ተዕብዱነን ይባዕድ ያዕቁብ ሞት በተጣደበት ጊዜ ሞት አፋፍ ላይ በሆነ ጊዜ ለልጆቹ ምን አላቸው ይላል

አያት አባት ይባላል። አብርሃምን አባታችን እያሉ ይጠሩታል። አያቸው አይደለም። ልክ እንዲሁ ደግሞ አጎት ምን ተብሎ ይጠራል? አባት ብለው ጠሩት። አባታችን ኢስማኤል፣ አባታችን ኢስሐቅ፣ አባታችን አብርሃም ብለው ገለጹ። ስለዚህ ወላጅ አባትም አባት ይባላል። ልክ እንዲሁ ደግሞ አጎትም አባት ይባላል። ታዲያ እንደዚያ ከሆነ ነቢዩ ሰለላሁ ዓለይሂ ወሰለም አባት ይስሉ ጊዜ የትኛውን ያሰቡት ወደሚለው ስንመጣ ጊዜ አጎታቸው ነው የነቢዩ ሰለላሁ ዓለይሂ ወሰለም አስተምህሮ የደረሰው ወይንስ ትክክለኛ አባታቸው? ብለን ስናይ በትክክል የእሳቸው ትምህርት የደረሰው ማን ነው? አጎታቸው? አባታቸው? ወላጅ አባታቸው ደርሶታል ወይ? ለሁ ፍጹም አልደረሰው። የእርሳቸው ነብይነት ዘመን አላገኝም ነበር። ገና ሳይወለዱ ነው የሞተባቸው። አያቸው አለ። አጎታቸው ደርሶታል ወይ? አዎ ደርሶታል። ማስረጃ አለ? አዎ በደንብ አለ።

ከአያታችን ከአብደልሙጦሊብ መንገድ ተፈገፍጋለ፣ ወደ ኋላ ትላለህ? አታደርገውም። ይሄ ነውር ነው፣ ባንተ ላይ ያሉ ሸሚያሲዙት ነበር። ገብቻ አለ። ፈካነ አክሩ ማቋል እነሁ። ይሄ ሰውዬ የሉንታን ፈራ ና በአያቶች መንገድ ላይ ነው ይበቃ ብሎ በዚያ መንገድ ላይ ሞተ። ስለዚህ አጉታቸው የሳት መሆኑ ግልጽ ነው። ነብ በሌላ ሐዲ ላይ በግልጽ ተናግረውታል። ስለዚህ አባት ሲባል ጊዜ አጎትንም ያጠቃልላል፣ ወላ አባትንም ያጠቃልላል። ነገር ግን እዚህ ቦታ ላይ የነቢዩ ሶለላሁ ዐለይሂ ወሰለም አስተምህሮ የደረሰው የትኛው አባት የተባለው ነው ከተባለ አጎታቸው ነው። ይህ ይመስላል። ይሄ ነው ታላቁ ዓሊም አሽ ሸይኽ ሙሐመድ አሚን ሸንቂጢ ረሒመሁላሁ ተዓላ የና በሁለመች መካከል ይሄ ሀሳብ አለ። አንደኛ አባታቸው ነው የሚላለ፣ አጎታቸው ነው የሚላለ። ትክክለኛው አሁን እንደነገርኳቸው ሀዲቶችን የሚያሳዩት ይህን አጎት ነው። ሌላኛው ነገር የእናታቸው ጉዳይ ነው። እናታቸው ደግሞ ልክ እንዲሁ እናታቸው ካፍር ናት የሚል ቀጥታ ቃል እንዲህ አይነት የለም፣ ወይንም የእሳት ናት የሚል ቀጥታ የለም። ነገር ግን ምንድነው ያለው ከተባለ አንድ ሀዲት አለች። እሱም ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ከመዲና ወደ መካ እየተመለሱ እያለ እየሄዱ እያለ የሆነ መቃብር ስር ገረል ብለው አለቀሱ።

እስትክፋር እንዳደርግላት፣ ለኃጢአቷ ምህረት እንድማጸንላት ደግሞ ለመንኩት ጠየኩት፣ አልፈቀደልኝም። በዚህ ነው ያለቀስኩት። ስለዚህ ካፊር ነች አሉ ሰዎች። ላ ማናይ ነው እኛ ካፊር ነች የሚል ሁለተኛ፣ እስትክፋር የተከለከለው ለካፊር ብቻ ነው ወይ ወደ የሚለውን ማየት አለብን። ከቁራና ከረ ለካፊር ብቻ ነው እስትክፋር የተከለከለው? ላ አይደለም። ታቸ ለምሳሌ የአይሁድና የክርስቲያን ልጆች፣ በሌላ እምነት ላይ የሞቱ ህፃናት ልጆች ሞ ለነሱ እስትግፋር ሰደቃ ማድረግ ይቻላል አይቻልም? አይቻልም። ካህዲ ናቸው እና በወላጆቻቸው አያዙ እነዛ ጻራት ልጆች ማድረግ ይቻላል። ልክ እንዲሁ አህሉል ፈትራ፣ በነብይና በነብይ መካከል የነበሩ ህዝቦች እስትግፋር ይደረግላቸዋል። ሰደቃ፣ ዘካ፣ ሐጅ፣ ጽም ላ ይደረግላቸዋል። ለምን ካህዲ ስለሆኑ ነው ወይ? አይደለም። በፍጹም ምንም ቤቶቻን ገና የአምላክ ህግና ስርዓት ያልደርሰው ህዝብ ነው ነገ የትንሳኤ ቀን እነዚህን የጋድያን ህፃናት ልጆችን ልክ እንዲሁ ደግሞ ህልል ፍትራዎችን አላህ ያስነሳቸውና የትንሳኤ ቀን ይጠይቃቸዋል የዛኔ መልእክተኛ ያስነሳላቸዋል ትእዛዝን ይሰጣቸዋል ትእዛዙን ከፈጸሙ ጀነት ይገባሉ እንዲከሩ ጃሃናም ይገባሉ ይሄን ያለው ነገር ነው

እፍሪታ ጥያቄ ጨረሽ ጨርሰሻል። ሶስተኛ ጥያቄሽ ምን ነበር? እሺ፣ ምን ትነሽ መሰለኝ። ሌሎቻችን እንቀጥል ትችላላችሁ። እሺ፣ እሱ እኔ እንኳን ቸኮልኩት ባትሪ ከመዝጋቱ በፊት ጥያቄ